መንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ሳምንታዊው አቅሌሲያ የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን በቃለ እግዚአብሔርና ክርስቲያናዊ ሕይወታቸው ብዙ መልካም ደቀ መዛሙርትን ለቅድስት ቤተ ክርስቲያን ስላፈሩት ሊቀ ሕርውያን ፍሬስባት ወረታው የአብነት ትምህርት ቤት ጉዞ የምናይ ይሆናል። ቆይታችሁ ከእኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። ትዕግሥተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማን ከሚወስድ ይበልጣል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 32። የእግዚአብሔር ሰው ከመገለጫ ጠባያቱ መሃል ትዕግሥትና ራስን መግዛት ናቸው። እነዚህ ሁለት ጠባያት ያላቸው ደረጃ ከኃያል እና በጦርነት ተዋግቶ ከተማን ከሚቆጣጠር ጦረኛ በላይ እንደሆኑ ጥበበኛው ሰሎሞን ያስተምረናል። አንድ እግዚአብሔርን ያመነ ሰው እግዚአብሔርን ስለ ማመኑ የእምነቱ ማረጋገጫ ያመነውን አምላክ ትእዛዝ መጠበቅ ነው። ዛሬ ላይ ሰው የእግዚአብሔርን ቃል እየተናገረ በዜማ እየዘመረ ግብሩ ከሚናገረውና ከሚያዜመው የእግዚአብሔር ቃል የተቃረነ ከሆነ ይህ ሰው ተማርኩ ያለው ቃል እግዚአብሔር በጉሮሮውና ምላሱ ላይ ክህሎት ሆኖ ይዜማል፣ ይነገራል እንጂ ሕያው ከሆነች ነፍሱ ጋር ስላልተዋሃደ በመልካም ምግባሩ ሲገለጥበት አይታይም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እውቀት ከመልካም ምግባር ጋር ተስማምቶላቸው በሚኖሩበት ማህበረሰብ በሚያገለግሉትና ወንበር ዘርግተው በሚያስተምሩት ጉባኤ መሃል ሕያው ወንጌል ሆኖ ብዙዎችን ወደ መንግሥተ እግዚአብሔር የመለሱ የአብነት መምህራን ቁጥራቸው ቀላል አይደለም። ትዕግሥተኛ ሰው ከሃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማን ከሚወስድ ይበልጣል ተብሎ በመጽሐፈ ምሳሌ የተነገረው በዘመናቸው መለያ ማንነታቸው የሆነላቸው የአቋቋም ዝማሬ፣ መዋሲት፣ ዜማ ባህር ሃሳብና ቅኔ መምህር የነበሩት ሊቀ ሕሩያን ፍሬ ስብሃት ወረታው የአብነት ትምህርት ቤት ጉዞ ምን ይመስል እንደነበረ በእርሳቸው ታሪክም ተምረን መንገዳችንን እና ቀናው ዘንድ በዚህ መልኩ ይዘንላችሁ ቀረበን። ሰርፀ ፍሬ ስብሃት እባላለሁኝ። የሊቀ ሕሩያን ፍሬ ስብሃት የመጀመሪያ ልጅ ነኝ። ትንሽ ይቀብዳል። ስለ አባቴም ማቀውን እኔ ከምናገረው በላይ እሱ ያስተማራቸው በእሱ የተጠቀሙ ብዙዎች የሚናገሩትን መስማት በጣም ይቀለኛል ከማስረዳት የበለጠ። ግን ሊቀሮያን ፍሬ ስብሃት እንግዲህ ለእኔ ስጋ አባቴ ነው። የቤተ ክርስቲያንን ትምህርት የአብነቱን ትምህርት ገና ከህፃንነት እድሜ ጀምሮ የተማረ ከቤተሰቡም እንደገና ከወላጆቹም ጀምሮ ከቅድማያቶቹም የዚህ መሰረት የነበረው በቤተሰብ ስለነበር በቀላሉ ነው የቤተ ክህነትን ትምህርት ያገኘው። ከዛ በኋላ እንግዲህ ከፊደል ትምህርት ጀምሮ እስከ አቋቋም የዜማ መምህርነት፣ የዝማሬ መዋሥዕት፣ የቅኔም መምህር ነው። እዚህ አዲስ አበባ ከመጣ በኋላ ደግሞ የቅዳሴ መምህርነትንም ጨምሯል እና ብዙ እውቀቶች የነበሩት ታላቅ መምህር ነው። በእኔ አንድ በት እንደውም በጣም ያንሳል ብዬ አስባለሁ። ሊቃውንቱ እኩዮቹ የሆኑት የበለጠ ሲገልጹት ደስ ይለኛል። የመጀመሪያ ትምህርቱን ጋይንት ውስጥ ነው የተማረው መምህር ገብረመድህን ይባላሉ። የመጀመሪያ የቃል ትምህርትም ከፊደል ጀምሮ እስከ ቃል ትምህርት ድረስ ያለውን ያስተማሩት መምህር ገብረመድህን ናቸው። ስለእሳቸውም ተናግሮ አይጠግብም። በነገራችን ላይ አሁን ስለ መምህራኑ ለእኛ ሲነግረን የነበረውን ጥልቀት አንዳንድ ጊዜ አለቃ ለማ ወልደ ታሪክ የሚባሉት የመንግሥቱ ለማ አባት እሳቸው መጽሐፍ ላይ ያየሁት አይነት የመምህራን አድናቆት ነበረው በጣም። እና አንዱ ሁል የሚነግረን ስለ መምህር ገብረ መድህን ነው። የሀገራችን የኢትዮጵያ አገረ መንግሥት ግንባታና ምስረታ የሁሉም ኢትዮጵያውያን የጋራ ሥራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናት፣ የአብነት መምራን በጠላት ወረራ ወቅት ከአርበኛው ጎን በመሰለፍ የሠሩትን ጀብዱ ለመዘርዘር ጊዜው አይበቃንም። የካ ሚካኤል አስተዳዳሪ የነበሩት ሊቁ የኔታ መርሻ በጠላት ወረራ ወቅት ወግድልኝ ድጓ፣ ወግድልኝ ቅኔ፣ ወንዶች ከዋሉበት እውላለሁኔ በማለት ሕዝቡን ለውጭ ጠላት እንዳይገዛ አስተምረው ገዝተው ወደ አውደ ኩናት የገቡ ለሀገራቸው ታላቅ ሥራ የሠሩ ታሪክ የማይዘነጋቸው አባት ናቸው። ዋድላ ደላንታ ላይ የነበሩት ታላቁ የቅኔ መምህር፣ ከተለያዩ ቦታዎች ደቀ መዛሙርት ተሰብስበው ታዋቂ የቅኔ መምህር ለመሆን የበቁባቸው በጠላት ወረራ ወቅት በአርበኝነት የተሰለፉት በሠሩት ጀብዱ ቀኛ አዝማች ተካልኝ የተባሉት የቅኔ መምህር የኔታ ሊቀ ሕሩያን ፍሬ ስብሐት ወረታው የቅኔ መምራቸው እንደነበሩ ሰርጸ ፍሬ ስብሐት እንዲህ ሲሉ ነገሩ። ሁለተኛው ዋድላ ላይ ቅኔ የተማረበት ቀኝ አዝማች ተካልኝ የሚባሉ በጣምም በቅኔያቸው ይታወቃሉ። በኋላ በአርበኝነትም ስለተሳተፉ ጭምር ጣሊያን በመጣበት ጊዜ አርበኛም ስለነበሩ ነው ቀኝ አዝማች የተባሉት። የእሳቸው ደግሞ የዋድላን ቅኔ ከሳቸው ነው የተማረው። ከዛ በኋላ እንግዲህ ወደ ዜማ ትምህርት ቤት ነው የገባው። የድጓ ትምህርቱን መምህር ዮሐንስ ይባላሉ። የቤተልሔም ትልቅ ሰው ናቸው። እሳቸው ናቸው ያስተማሩት። አንድ ተማሪ በአገልግሎት ዘመኑ የሚያሳየው ጠባይ መልካም መሆንና መበላሸት በቃለ እግዚአብሔር ከቀረጹት መምህር ምግባር ላይ ይመሰረታል። ሊቀሩያን ፍሬ ስብሐት በዕድሜ ዘመናቸው ወንበር ሳያጥፍ ለመኖራቸው የአገልግሎት ፍቅርን ከጽድቅ ተግባር ጋር የተማሩባቸው የወገራው አቋቋም መምህራቸው እንደሆኑ ሰማል። ከዛ በኋላ አቋቋም ትምህርቱን ከመምህር ክፍሌ ከትልቁ የጎንደር የአቋቋም ምስክር ከእሳቸው ከተማሩት ከመምህር ገብረ ሚካኤል ነው የተማረው ሰንበትጌ ሚካኤል ላይ ወገራ የተማረው። እሳቸው እንደ አባቱ ነው የሚያያቸው። እኔ ስለ ወላጅ አባቱ ብዙ ነግሮኝ አያውቅም። ሁሌ የሚነግረኝ ስለ መምህር ገብረ ሚካኤል ነው። እንደ አባቱ የሚያያቸው ሰው ናቸው። በእኔ እድሜ እሳቸው ህልፈት የሕፃን ሆኜ ነው ወደ አራት ዓመት አካባቢ ላይ ነው እሳቸው ያረፉት። የእሳቸው ሀዘን ሲነገረው የነበረውን ስሜት አስታውሰዋል። በጣም ምን አይነት ሀዘን ውስጥ እንደገባ አስታውሳለሁ። የወላጆቹ ሞት የዛን ያክል አያሳዝነው ነው። መምህራኑም በጣም በጣም የሚወድ ሰው ነው እና ለዚህም ነው በኋላ የጉባኤ ትምህርትን እሱ አጥብቆ የወደደበት ምክንያት። የመምህራኑ ጥንካሬ ያስደንቀው ነበር። ራሱ እንደ ብህትውና ህይወትም ይቆጥረው ነበር ራሱ ማስተማርን በዛ የተነሳ ይህንን ትልቅ ነገር አውቃለሁ። የቀሩያን ፍሬ ስብሐት ወርታው አዲስ አበባ ሲገቡ የት ደብር እንደተመደቡ የመጀመሪያ አገልግሎታቸው ምን እንደነበረ ሰርጸ ፍሬ ስብሐት እንዲህ ሲሉ ነገሩ። መጀመሪያ እንግዲህ ወደ አዲስ አበባ እንደመጣ ቅዱስ ያሬድ ቤተ ክርስቲያን እዚህ ነፋስ ስልክ ያለው እዛ ነው መጀመሪያ ያስተማረው። የመጀመሪያም ስራው የነበረው እዛ ነው። በመደበኛ መርጌትነት ለመቀጠር ትንሽ ጊዜ ፈጅቶበታል። ግን እንደመጣ ጉባኤ ነው የዘረጋው እዛ ከመጋቤ ላእካን ሕፃናትን ከማስተማር ጀምሮ ትልልቅ የዜማ ተማሪዎችን የዲቁና ደግሞ የሚማሩ ተማሪዎች ነበሩ። እነሱን ደግሞ የቅዳሴ ዜማን በማስተማር ነው የጀመረው። የመጀመሪያ እንግዲህ በወጣትነቱ በ1940ዎቹ 50ዎቹ አካባቢ እሱን ነው የሰራው መጀመሪያ። ከዛ በኋላ ወደ ቅድስት ማርያም ቤተክርስቲያን ነው የመጣው። እዚህም እንደዚሁ አስተምሯል። ቅድስት ማርያም ቤተክርስቲያንም የዜማ ትምህርት አቋቋም በተለይ የሚማሩ ልጆች ነበሩ። እነሱን በደንብ አድርጎ አስተምሯል። ሊቀርያን ፍሬ ስብሃት ትምህርትን የሚወዱ በዘመናቸው ሙሉ ከመማር ማስተማር ያልተለዩ፣ በመንግሥት ቤት እንዲሠሩ ያስቻላቸውን ትምህርትን ጀምረው ያጠናቀቁ፣ በዘመናቸው ከባሕረ ሐሳብ መምራን ልዩ የሚያደርጋቸውን በቀላሉ የማስተማር ዘዴ የሚጠቀሙ እንደነበረ በምስካየ ኅዙናንና ገነተ ኢየሱስ ሰንበት ትምህርት ቤት ተማሪዎች ዘንድ ይነገራል። ከዛ በኋላ እሱም ራሱ እየተማረ ስለነበረ የዘመናዊ ትምህርት ዳግማዊ ምኒልክ ትምህርት ቤት እና መጀመሪያ እዛው ወጣቶቹን እያስተማረ ቅዱስ ያሬድ ትምህርት ቤት በነበረበት ስብስቴ ነጋሲ የሚባል ትምህርት ቤት የአንደኛ ደረጃ ትምህርቱን እዛ ነው የተከታተለው። ከዛ በዛው የሁለተኛ ደረጃ ትምህርቱን ደግሞ ቅድስት ሥላሴ ሆኖ ዳግማዊ ምኒልክ ትምህርት ቤት እየተማረ ካጠናቀቀ በኋላ ወደ ፍትሕ ሚኒስቴር ተቀጠረና ወደዛ ጸሐፊነት ነው መጀመሪያ የተቀጠረው። እዛ ሄደ። እዛ በሄደበት ሰዓት እሱ ጭራሽ የመማር ፍላጎት ደግሞ አደረበት። ጉባኤውን ከመዘርጋቱ ምንም ከማለቱም ይልቅ ባለችው ትርፍ ጊዜ ሁሉ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን እየመጣ የዝማሬ ማውሰት ትምህርቱን ደግሞ የበለጠ ከልሶ አሻሻለ። እኔ እድሜ ልኩን ሲማር አውቃለሁ። ለምሳሌ ገነተ ኢየሱስ እንደመጣም መምህር ተስፋ ጋር ባህረ ሀሳብን ነው እንደገና አራቆ የተማረው። በኋላም የባህረ ሀሳብ ሊቅ ነበር። እኔ እስከማቀው ድረስ ባህረ ሀሳብን ጥሩ አድርጎ እንዳስተማረ ብዙ ተማሪዎችም እንዳፈራበት አውቃለሁ። ባህረ ሀሳብ በመጽሐፍም ታትሟል። አንድ አሜሪካን ሀገር የሚኖር ልጅ የእሱ ተማሪ የነበረ ሙሉ መታሰቢያውን ለሱ አድርጎ አንድ ሙሉ መጽሐፍ አውጥቷል፣ እና በሐመር መጽሔት ወጥቷል። መምህር ጌታቸው በተለይ በጣም ብዙ መስካይ ዙናንም ጊዜ ሰጥቶ ስላስተማረ ተማሪዎቹ እያራቀቁት እያሳደጉት በኋላ የነ ፕሮፌሰር ጌታቸውንም ነው የባህር ሀሳብ መጽሐፍ ቻሌንጅ የሚያደርጉ መጽሐፍት ሁሉ አንድ ሁለት አይቻለሁ። አንደኛው ግን በደንብ የማውቀው ለእሱ ትሪቢዩት የተደረገ መጽሐፍ፣ አንድ ሙሉ መጽሐፍ የባህር ሀሳብ አቃል ሊቀሩ ያን ፍሬ ስብሐት ወረታው የሰንበት ጊዜ መምህራቸው በልባቸው የቀረጹት የማስተማር ፍቅር አይሎባቸው ስራቸው በማሕሌት ማገልገል ሆኖ የመኖሪያ ግቢያቸውን ትምህርት ቤት አድርገው የአካባቢው ልጆችና ደቀ መዛሙርትን ሰብስበው ያስተምሩ ነበር። አህዱ ሰለሞን እባላለሁ። ሊቀሮያን ፕሬስባት ወረተው እንግዲህ እኔ ነብስ ካወቅኩበት ጊዜ አንስቶ እኔ ከምኖርበት አካባቢ የ50 ሜትር ወይም የ60 የ70 ሜትር ርቀት ላይ ነው ቤታቸው የሚገኘውና በዚያ ቦታ ላይ እንግዲህ የመጀመሪያ የበኩር ልጃቸው ሰርጸ ፍሬ ስብሃት ጋር አብረን ነው ያደግነው ማለት ይችላል። እኔ ማለት በስጋ ባይወልዱኝም በመንፈስ የወለዱኝ አባቴ ናቸው። መርጌታ ፍሬ ስብሃት በቀላሉ ከሰው ጋር የሚግባቡ ፈገግታ የማይለያቸው ትሁት፣ ጨዋ፣ ደግ አባት ናቸው። እኔ በዚያ ቤት የማስታውሰው ምንድነው ሰርጸ ጋር ከትምህርት ቤት መጥተን ስንማር ወደ ቤት በምገባበት ጊዜ ዛሬ በሕይወተ ስጋ አርፈዋልና መሪ ጌታ ኃይለ ጊዮርጊስ ደመና የሚባሉ ነበሩ። እና ብዙ ጊዜ ማታ ልክ ከትምህርት ቤት ስንገባ ዜማ የሚለውን ነገር ያወቅኩት በሳቸው። ምንድነው በጣም ትልቅ ፍቅር አላቸው እኚህ መሪጌታ። ዘወትር እኛ ከትምህርት ቤት እንደመጣን ሰርጸ የመጀመሪያ ስራው ቁጭ ብሎ የቤት ስራ እንኳን አይሰራ፣ የመጀመሪያው ስራ የሚሆነው ከእሳቸው ጋር ወደ ዜማ ለማዜም ይቀመጣል። ሁል ቀን፣ የትኛውም ሰዓት በንግግር በወሬ በሳቅ በስላቅ በጨዋታ እንድታልፍ በፍጹም አይፈልግም። በቤት ገባን ማለት ወይ አንድ ትምህርት እንጀምራለን ወይ ቢያንስ መጽሐፍ ማንበብ አለብን። ከዚህ ውጪ እንዲህ ውልፍት ማለት ወይ የምን ሰማው ሬዲዮ መኖር አለበት እንጂ የሆነ የተዘናጋ ነገር እሱ ማየት አይወድም። እና በዛም የተነሳ የመጽሐፍ ንባብ ፍቅር ሁላችንም ላይ እሱም እስከ መጨረሻው መጽሐፍ እንደዘረጋ እንዳነበበ ነው። መጨረሻ መጨረሻ እንግዲህ እኔ ሊያርፍ አምስት ቀን በፊት የሚያነበውን መጽሐፍ አስታውሰዋለሁ። እልባት ሁሉ አድርጌበታለሁ። መጽሐፍ እና እያነበበ ነበር እስከ መጨረሻው ድረስ እኛንም የሱን አይነት አሲዞናል በደንብ በደንብ ነው ሁላችንም አንባቢ የሆነ ነው የሱን አይነት የንባብ መነሳሳት እኛ ላይ እንዲያድር አራያነት ነበረው በደንብ እና በአንድ ወቅት የሆነ ዜማ እያዜሙ ልጅነት አለና መሪጌታ ኃይለ ጊዮርጊስ ያዜሙ እኔ በመሀል ሳኩኝ ማለት ነው ያዜሙ እያለ በዚህ ጊዜ ብድግ አሉና ከመቀመጫቸው በረንዳ ላይ ነበሩ ልክ ስስቅ ብድግ አሉና ከተቀመጡበት ሮጠው ሲመጡ እኔ ተነስቼ ስሮጥ ሰርጸን አንገቱን በከዘራ ያዙት ያን ጊዜ አረሰው እኔ ነኝ ማቀው አንተን እዚህ እንዴት አድርጌ ደክሜ አስተምሬ ለዚህ እንዳበቃው ማቀው እኔ ነኝ ብለውት አንገቱን ይዘውት እኔ በር ላይ አላስችል ብለኝ ኮሜንት የተገረፈውን ግርፋት መቼም በሕይወት ያረሳው ዳዊት ኃይሌ ይባላሉ። ሊቀ ኅሩያን ፍሬ ስብሐት ወረታውን ከልጅነት ዕድሜያቸው ጀምረው ያውቋቸዋል። ከእርሳቸው መንፈሳዊ ሕይወት ተማርኩ ስላሉት እንዲህ ሲሉ ነገሩ። ኃይሌ ይባላለሁ ሊቀ ኅሩያን መምሬ ፍሬ ስብሐትን ማቃቸው በጣም ረጅም ጊዜ ይሆነኛል ብዬ አስባለሁ። ለምን እኔ ከድሜ አንጻር ከራሴ ማለት ነው ትውልድ ያደግኩት እሳቸው አካ ያሉበት አካባቢ ነው። ለቤታችን ብዙ ርቀት የላቸውም። አገልግሎታቸውም ገነተ ኢየሱስ ቤተ ክርስቲያን ነው። ከዛ ጀምሮ የክርስትና ህይወታቸውና አገልግሎታቸውን በተለያየ መንገድ አውቀዋለሁ። እሳቸው ከሚያገለግሉት አንዱ ቤተ ክርስቲያን አብዛኛውን ጊዜ ውላቸውን የሚያሳልፉት ሰዎችን በመምከር እንዲሁ ቤተክርስቲያን አገልግሎት በመስጠት እና እንዲሁም ቤታቸው ውስጥ የአብነት ትምህርትን በማስተማር በጣም በብዛት አውቃቸዋለሁ ነው እና እንደውም አንዳንዴ ምንድን ነው የአብነት ትምህርት ቤት የሚሰጥበት ሰዓት እዛ አካባቢ እሳቸው መኖሪያ ቤት የኳስ ሜዳ አካባቢ ነው እና አንዳንድ የተለያዩ እሳቸውን የሚያውቁ ሰዎች ብዙም ባንን ጫጫ ደስ ይላቸዋል ውስጥ የሚያስተምሯቸው ትልልቅ አባቶች ስለሚኖሩ እንደው ልጆች ረጋ ብላችሁ ሳት ጮሁ ኳሷን ብትጫወቱ እንደው አንዳንድ ደግሞ ጊዜ ብትመርጡ፣ በአሁኑ ሰዓት እሳቸው ትምህርት ላይ ናቸው። የሳቸውን ትምህርት የሳቸውን ተማሪዎች ትንሽ ባትረብሹ ደስ ይለናል ይሏል የአካባቢ ሰዎች። እና ስለዚህ አንንም ሲነገር ትዝ ይለኛል አቃለሁ በልጅነት ቢሆን። ሶስተኛው ነገር ደግሞ ምንድነው አድራሻቸው የሳቸው በቃ ሁለት ቦታ ነው። ለምሳሌ ቤተክርስቲያን የሉም ከተባለ እቤታቸው ናቸው። እቤታቸው የሉም ከተባሉ ቤተክርስቲያን ናቸው ወይ ቤተክርስቲያን በአገልግሎት ላይ ወይ እንደገና እንደዚሁ ልጆቻቸውን እየመከሩ እያስተማሩ ወይ ደግሞ ካልሆነ ቤታቸው ያብነት ተማሪዎችን ትምህርት እየሰጡ፣ እንደውም ትላልቅ ካህናቶችም እነሱ ጋር እየመጡ እንደሚማር አውቃለሁ። እኔ እውቀታቸውን ደረጃ አላውቅም እንጂ ያው የካህናት ልብስ ለብሰው እሳቸው ጋር መጥተው ትምህርት የሚወስዱ ሰዎች አውቃለሁ። እሳቸው የተለያየ ትምህርትና ቤተክርስቲያን ትምህርት እውቀት እንዳላቸው ከተለያዩ ሰዎችም ስለምሰማ እሳቸው ጋር ሊማሩ ነው የሚሄዱት እያሉ ስለሚነግሩ ይህንን በታሪክ አውቃለሁ እና ይሄ ነገራቸው ከእሳቸው በጣም ጥሩ ነገራቸው ነው። ዛሬ ላይ ለአብነት ትምህርት ቤት ተማሪዎች ላለመማራቸው ምክንያት አንዳንድ ሰዎች ያለጸጋቸው የመምህርነትን በጀት ይዘው ወንበር አለመዘርጋታቸው ነው። ሊቀሩያን ፍሬ ስብሃት አገልግሎታቸው በማሌት ሆኖ እያለ ካላቸው የማስተማር ፍቅር የተነሳ ወንበር ዘርግተው ብዙ ደቀ መዛሙርትን ያፈሩ የቅድስት ቤተ ክርስቲያን ባለውለታ ነበር። ከዛ ግን ገነተ ኢየሱስ ከመጣ በኋላ ሙሉ ጊዜውን ሰጥቶታል፣ ለማስተማር ሥራው ሙሉ ጊዜው ሰው በብዛት እሱ በመዘምርነት ነው አገልጋይነቱ። ገነተ ኢየሱስም ስራው በመደበኝነት የሚታወቀው እሱ ነው፣ ግን በራሱ ፍላጎት ጉባኤ ዘርግቶ የቃል ትምህርት ያስተምራል፣ ድጓ ያስተምራል፣ አቋቋም የሚማሩ ልጆች ያስተምራል፣ ባህረ ሀሳብ ያስተምራል። በተለይ ደግሞ ከህፃናት ጋር ልዩ ፍቅር ስላለው ወላጆች ዝም ብለው የተዋቸውን እዛው እንዲጫወቱ ይዘዋቸው የሚመጡ ህፃናትን ሳይቀርቀስ አድርጎ ስቦ የማስተማር ፍቅር ነበረው። በዛ የተነሳ ልጆቹ ዛሬ ዩኒቨርሲቲ የገቡ ልጆች አውቃለሁ። በዛው ትምህርት ተይዘው በቃ ወላጆቻቸውም እየወደዱላቸው፣ በኋላ እያበረታቷቸው ዘመናዊውንም ትምህርት ገፍተውበት ነገር ግን በዛው የመደበኛውንም ትምህርት ሳያስተጓጉሉ በሊቅነት ወጥተውበት ኢንጂነሮች የሆኑ ሜዲካል ሳይንስ የሚያጠኑ ነገር ግን ደግሞ የቃል ትምህርቱን ዜማ፣ በተለይ መስተጋብእ አርባዕት፣ ሰለስት አርያም ድረስ ክስተት ድረስ የደረሱ ልጆች በደንብ አውቃለሁ። እሱ አስተምሯቸው ጾም ድጓ ጀምረው በኋላ አሁን ኢንጂነሪንግ ላይ እየተማሩ ያሉ ልጆች ዛሬም አሉ። እና በጣም ትልቅ ከህፃንነት ጀምሮ የያዛቸው ልጆች በተለይ ውጤታማ ነበሩ። ሊቀ ሕሩያን ፍሬ ስብሃት ወርተው በትዳር ዓለም የገዳምን ሕይወት ይኖሩ የነበሩ ካለፉም በኋላ ስራቸው ሕያው መጽሐፍ ሁኖ ለሰማው ሁሉ የሚያስተምር ነው። ትዕግሥተኛ ሰው ከኃያል ሰው ይሻላል፣ በመንፈሱም ላይ የሚገዛ ከተማን ከሚወስድ ይበልጣል። መሪጌታ ፍሬ ስብሃት በአካባቢ ላይ አሉ የሚባሉ አባት ናቸው። እውነት ለመናገር እኔ በምናገረውም ልክ አይደለም። በህጋዊ ጋብቻ ይኖሩ እንጂ በትርምት የሚኖሩ ዘወትር ደግሞ ከመጽሐፍ የማይለዩ ሁሌም ቤት በሄድን ቁጥር መጽሐፍ እናሳቸው አይለያዩ ጸሎት ሲያደርጉ ነው። በቤት ደግሞ ከተቀመጥን ማዕድ ተቀምጦ ሁሌ ማረሰው ጸሎት አድርገው ከባረኩ እንትን ካሉ በኋላ እሳቸው ራሳቸውን ጎድተው ስለኖሩ ወደኛ ነበር እንጀራውን እየገፉ በሉ ያዙ። አንዱ ደግሞ እኔ ስርዓት አስተምረውኛል እንጀራ እንዴት እንደሚቆረስ ትልቅ ትምህርትን ነው ያስተማሩ። ሁሌ እንደዚህ ቁረሱ ይላሉ። እኔና ሰርጸ ስለማንለያይ ነው ማለት። እዛ ቤት የአመጋገብ ስርዓት እንኳን የሚያስተምሩ አባት ናቸው። ሊቀሩያን ፍሬስባት ወረታው ራሳቸውን ዝቅ አድርገው ከወጣቱ መሃል በመገኘት ወንጌልን በቃልና ተግባር ይሰብኩ እንደነበረ ዳዊት ኃይሌ እንዲህ ሲሉ ነገሩ። ሀመሮኑ ኪዳነ ብረት እሱ እሳቸው የበላይ ጠባቂ ናቸውና በዛ ምክንያትም በጣም እንግባባለን። አንዳንድ ማረሳቸው ነገሮች ደግሞ አሉ። እሳቸው ጋር ምንድን ነው ከስንት ዓመት በፊት ያወቁትን ሰዎች በሙሉ ሰው በሙሉ እንደማይረሱ ለአንድ ቀን ይሆናል ያዩ። አንተም ማያውቁ ሊመስሉ ይችልሃል፣ ግን ከሌ ብለው ስምህን ጠርተው ነው ሰላምታ የሚሰጡ የሚያሳልሙ ቀስ ብለ በጆሮ ጠጋ ብለው የሚያወሩት እንዲሁ በተፈጥሯቸው ባህሪያቸው ነው ጮክ ብሎ የመናገር እንትን የላቸው እና በጣም ተረጋግተው ቀስ ብለው ነው የሚያወሩት ይሄ ነገራቸው ከእሳቸው አስታውሳለሁ እሳቸው ላይ እንደ ሰላምታ በምንሰጣጥበት ሰዓት የተለያየ ምክር ይሰጡናል ቤተ ክርስቲያን በብዛት ስለሚያዩን አልፎ አልፎ እንዲሁ የጠፋንና የቀረን ቀን እሳቸው ያላዩን ቀን ምነው ልጆቼ የምነክቷችሁ ነው ለምን ጠፋችሁ ብቅ አትሉም ወይ ቤተክርስቲያንስ አንዳንዴ ትምህርት አሰሙሞ ይሉናል። እኔ እንደውም ከእሳቸው ጋር እንደው አንድ እንትን ደስ የሚለኝ ነገር በየቤተክርስቲያኑ ስብከት የሚሰጥበት ሰዓት ጥግ ላይ ቁጭ ብሎ የሚያዳምጧት ነገር አለ እና እርማትም ካለ ለሰው አይወሩም። እሳቸው ግን እንደው አዳምጠው ሄደው አንዳንድ ነገሮችን ትናንትና ሲያስተምር የነበረው መምህር ሰምተዋል እንደው እዚህ ጋ ትንሽ ቅር ብሎ የነበር ል ብለው ስህተት እንኳን ካለያችን ስህተት እንኳን ምንድነው ቀስ ብሎ ነው የሚናገሩት እንጂ ይሄ አደባባይ ላይ ወጥተው ህዝቡ ሰብስበው ስለ ሰው የማውራት ስለ ሰው የማማት ሰውን እንደዚህ ማለት እንትን የለባቸውም። ቢቻል ምንድነው ብዙ ጊዜ ከቤተ ክርስቲያን ያለ የማይጠፋ ሰው ግን ያችን ነገር ጠቅሰው ነግሮ ያልፋሉ ስተት ካለ። በተረፈ ደግሞ እንዲህ መታየት የሚፈልጉ አባት አይደሉም። አንደኛ በእውቀታቸውም ሆነ ሁለተኛ ነገር በአገልግሎታቸው ላይ ሰው እንዲያውቃቸው አይፈልጉም። በተለይ ደግሞ ሀመረ ነሆ ኪዳነ ብረት መንፈሳዊ ማህበር አለ። ወደ 21 ዓመታትን አስቆጥሯል። ይህ ማህበር ሲመሰረት የማህበሩ የበላይ ጠባቂ ይህን ማህበር በበላይነት የሚመሩ ብዙ ጊዜ መንፈሳዊ ሕይወት እንዲኖረን የሚተጉት ትጋት ይደንቀኛል። እኔ እኔ ብዙ ካህናትን አውቃለሁ፣ ብዙ አባቶችን አውቃለሁ። ትምህርት ሲሰጥና ቀኖና ሲሰጥ ምን ነው እሳቸው ቢሰጡ ብዬ ይመኛለሁ። ያ ለምንድነው መጽሐፍ ላይ የተደነገገው ነው። ቁጭ አድርገው ይሄ ትንሽ ነው ይሄ ትልቅ ነው ብለው አይሰጡም። ጾም ሲገባ ቀኖና ሲሰጡ እና እያንዳንዳችን በዚያ ማህበር ውስጥ ያለን ልጆች በትዳር ዛሬ ደርሰን ልጆች ወልደን በዚህ ስንበቃ መሰረታችን ናቸው። የሃይማኖትን መንገድ አሳይተውናል፣ አስተምረውናል። መንፈሳዊ ህይወት ወይም መንፈሳዊ ኑሮ ምን መሆን እንዳለበት ወይም ምን መምሰል እንዳለበት ከመርጌታ ፍሬ ስብሃት ወሮታ ብዙ ነገር ተምረናል። መምህር የሚያስብለው የተማረውን ሳያጓድል ለተማሪዎቹ ማስተማር ብቻ ሳይሆን የተማረውን ትምህርት የሚያስተምርበት ዘዴም ወሳኙ ጉዳይ ነው። ሊቀሩያን ፍሬ ስብሃት ወረታው ይታወቁበት የነበረው ከባዱን አቅልሎ የማስተማር ዘዴያቸው ነበር። ልጃቸው ተማሪያቸውም የነበሩት ሰርጸ ፍሬ ስብሃት ስለ አባታቸው የማስተማር ዘዴ እንዲህ ነገሩን። ከዚህ በተጨማሪ ደግሞ የገነተ ኢየሱስ መሰረተ ሃይማኖት ሰንበት ትምህርት ቤትን፣ መዘምራን የሰንበት ተማሪዎችን የየወሩን የየክብረ በዓሉን ወረብ ግሩም አድርጎ በማስጠናት በቤተ ክህነቱም የተመሰገኑ ናቸው። በእውነት ሊቃውንቱ የሚሉ እስኪመስል ድረስ ለህዩ በደንብ የተጠነቀቀ አወጣጥ አወራረድ። በተለይ ድምፅ እሱ ሲገራ በጣም ከባድ ነው፣ ቀላል አይደለም። የድምፅ አሰማሙ ከበድ ይላል። ብዙ ተማሪዎች ባሉበት ሰብስቦ እያስተማረ የሚገርመኝ አንድ ሃያ ሰላሳ ተማሪዎች እየተማሩ ከዛ መሀል ያበላሸውን ሰው በቀላሉ ነው የሚሰማው። አሁን እኔም ጥሩ ጆሮ እንዳለኝ ይነግሩኛል ሰዎች ማለት በዜማ ጉዳይ፣ ግን የእሱም ቢሰሙ ይደነቁ ነበር የበለጠ ከዛ የሰማበትን ቦታ ስህተቱን አርሞ ደግሞ ድምፁ የሚወጣበትን ቦታ የደረት የጉሮሮ የላንቃ የትናጋ ድምፅ አለ አይደል? ስህተቱ የመጣበትንም ቦታ ያውቀዋል የድምፅ ቴክኒኩ ከየት ጋር እንደተበላሸ ያውቃል። በጣም የጆሮ ስልነት እስከ መጨረሻው እንግዲህ ህይወቱ ያለፈው በ83 ዓመት እድሜው ነው። የሚገርመኝ አይኑና ጆሮ በፍጹም አልደከመም ነበር። አይኑ መነጽር ሳያደረግ ሁሉ ያነብበት ነበር። ጆሮ እስከ መጨረሻው በጥራት ይሰማ ነበር። ሌላው የሚያስደንቀኝ እነዛ የሰንበት ተማሪዎች መሰረታዊውን የዜማ ትምህርት ሳይማሩ በቀጥታ ወረብ ሲማሩ ግን ለወረቡ የሚረዳቸውን ድሪል ብቻ ለይቶ በማስጠናት ሰረገላ የሚባል ነገር አለ አቋቋም ላይ እንደምናውቀው እና እሷን ለብቻዋ ነጥሎ በማስጠናት ድምፃቸውን መግራት ችሏል። እና ምርምር ያደርጋል፣ እንዴት ባስተምር ለተማሪዎች ይቀላል የሚለውን ረዥም ጊዜ ምርምር ያደርጋል። እኔም በመሳሪያ አሳይቶኝ ያውቃል። ለምሳሌ እኔ ክራር ስሞክር ምን ስሞክር ይሄ የምትሰራው ድምጽ እኮ አራራይ የሚባለው እኮ ይሄ ነው ይለኛል ራሱ። እና እስቲ ተጫወተው ብሎኝ እሱን የሚመስል ዜማ አውጥቶ ያዜምልኛል። እና በጣም የሚገርም ከዜማ ጋር በተለይ ያለው ፍቅር በጣም ከፍተኛ ነበር። እሱን አውቃለሁ። ሌሎች ብዙ አሉት አስቸግሮት ዜማዎች በመቆራረጥ የማስተማር ልምድ ስላለው በዛ አይነት የገራቸው እና ውጤት ያመጡ ልጆች ብዙ የነገረኝ ታሪኮች አሉ። በጣም በጣም ቆራርጦ ለምሳሌ አንድ ከባድ ዜማ ሙሉን ከማለት ይልቅ እየከፋፈሉ አንዷን አንዷን ሀረግ አንዷን ፍሬዝ ለብቻዋ ማጥናት በጣም ጠቃሚ ነው ብሎ ያምናል። በጣም ሲምፕል ቀላል ነው ዘዴው። አሁን ባህር ሐሳብን እሱ የሚያስተምርበትን ዘዴ ሂሳብ የሚችል ማንኛውም ሰው በቀላሉ እንዲገባው አድርጎ ነው። ወደ ስሌት መስመሮች ብቻ ነው ቀይሮ ያመጣ። የሊቃውንቱን የራሳቸውን የባህረ ሐሳብ መንገድ ተነግሮ አስላ ቢባል አንድ ሰው አያሰለው። እሱ በቀላሉ በቁጥር። ዛሬ እኮ ሰንበት ትምህርት ቤት ምስካየ ኅዙናንም እዚህም አሁን ለመምህር ጌታቸው በቀለን ማናገር ይቻላል። አሁን እሳቸው እዚሁ እናንተ ጋር ያስተምራሉ፣ ይሰራሉ። እሳቸውም ቢያናግሯቸው ይነግሮታል። ምን አይነት የማስተማር ስልት እንደነበረው በጣም ቀላል ነው። አንድ ወር ባልሞላ ጊዜ ውስጥ ባህረ ሐሳብ ወደኋላ ዘመን ሄዶ መቀመር፣ ወደፊት ዘመን ሄዶ አጽዋማቱና በዓላቱ ማውጣት ለብዙ ወጣቶች ቀላል ነገር እንዲሆን ማድረግ ይችልበታል። እና መጀመሪያ የሚያስበው እንደውም ከማስተማር በፊት እንዴት ላስተምር፣ ምን አይነት ዘዴ ልጠቀም የሚለው በጣም ያስጨንቀዋል። ዘዴዎች ይፈጥራል። ለአንዱ ልጅ የተስማማ ዘዴ ለአንደኛው ላይ ስማማ ይችላል እኔ እንዴት አድርጎ ይሄን ፔዳጎጂ በራሱ ተመራምሮ እንዳገኘው ሁሌ ይገርመኛል። በጣም ግን ሁሌ የሚለኝ ምንድን ነው እንዲህ እንደሆነ ያደረገኝ መምህር ገብረ ሚካኤል የእኔ መምህር፣ እንደዚህ አይነት ትጋት ነበራቸው፣ ጥረት ነበራቸው፣ ከእሳቸው ጋር በፍጹም አልነጻጸርም እኔ እያለ ነግረኝ ነበር። እሳቸውም በጣም አድንቋ ያወጣለት የእሳቸው ተጽዕኖ እሱ ላይ በደንብ ያረፈ ይመስለኛል። እለቱን አቅሌሲያ መራህ ግብራችንን እዚህ ላይ ስናጠናቀቅ በቀጣዩ ሳምንት የዚህን ቀሪ ክፍል እንድትከታተሉ በአክብሮት እየጋበዝን ቀሪዎቹንም የጣቢያውን መራህ ግብራት እንድትከታተሉ እናስገነዝባለን።